ሰላም ጤና ይስጥልኝ፣ እንደምንሰነበታችሁ። ይህ የየድል ሚዲያ የዩቲብ ቻናል ነው። በዚህ የዩቲብ ቻናል ላይ ዘውትር ቅዳሜና እሁድ ምሽት በድንቃ ድንቅ ዝግጅታችን ላይ በዓለማችን ላይ የተከሰቱ እጅግ በጣም አስገራሚና አስደናቂ ወሬዎችን ይዘን ወደ እናንተ እንቀርባለን። ለዛሬ ከፕሮግራሙ ጋር አብሬያችሁ የምቆየው እኔም የድል አክሊሉ ነኝ። አብራችሁን ቆዩ። ስለምትከታተሉ እናመሰግናለን። ሁለት መጀመሪያ ላይ ነበር፣ በለንደን ሌላ ጨለማ ቀን። ሎቪና ሼኖይ በማታውቀውና አንዳንዴም በአስደናቂ ሁኔታ ውስጥ እየሄደች ለከተማዋ አዲስ ነበረች። የ39 ዓመቷ ሎቪና ለቢቢሲ ስትናገር ህንድ ቤተሰቦች አሉ፣ የትምህርት ቤትና የኮሌጅ ጓደኞች አሉ፣ ድጋፍ ብትፈልግ ሰው አለ፣ በጥቅሉ የምቾት ዞን ውስጥ ነበርክ ትላለች። ነገር ግን ወደ አዲስ ሀገር ስትመጣ በድንገት ትቀየራለህ። ብቻህን ትሆናለህ። በአብዛኛው ውጭ አገር በሚኖሩ የህንድ ማህበረሰብ ተከባ በዱባይ 10 ዓመታት ታሳልፋለች። ከዚያ በፊት ደግሞ በትውልድ ከተማዋ ሙምባይ ትኖር ነበር። የትዳር አጋሯ አዲስ ሥራ በማግኘቱ ወደ ለንደን መሄድ አስደሳች ነበረ። ነገር ግን ዘጠኝ ሚሊዮን የሚጠጉ ሰዎች በሚኖሩባት ከተማ ውስጥ ብትሆንም ባይተዋር ነበረች። ሎቪና ሴት ጓደኞች እንዲኖሯት ትመኝ ነበር። ከባለቤቷና ከሁለት ልጆቿ ጋር ባላት ኑሮ ደስተኛ ብትሆንም ነፍስያዋ የጎደለ ነገር እንዳላት ይነግራት ነበረ። የራሴን ጎሳ አገኘው። ሎቪና ወደ ለንደን በሄድኩ በአንድ ሳምንት ጊዜ ውስጥ ፀሐይ 10 ሰዓት አካባቢ መጥለቅ እንደምትጀምር ተረዳሁ ስትል ትቀልዳለች። ብቸኝነትና ድባቴ ውስጥ እገባለሁ ብዬ ሰግቼ ነበር። ምንም ጓደኛ አልነበረኝም። እናም በግል የፌስቡክ ገጿ ላይ ሰላም፣ ሎቪና እባላለሁ። ከሙምባይ ነኝ። ወደዚህ ወይም ለንደን ከመምጣቴ በፊት በዱባይ ለአስር ዓመታት ኖሬያለሁ። አንድ ሲኒ ቡና አብሮ መጠጣት የሚፈልግ አለ? የሚል አንድ መልእክት አስተላለፈች። ይግረምሽ ሲላት በደርዘኖች የሚቆጠሩ ሴቶች ከእርሷ ጋር ለመገናኘት እንደሚፈልጉ መለሱ። በፍጥነት ቦታ ጠቆመችና ከሰላሳ በላይ ሴቶች ከእርሷ ጋር አንድ ስኒ ቡና ለመጠጣት መምጣታቸውን ስታይ ተገረመች። በጣም ደንግጬ ነበረ። አዲስ አገር ነው ያለሁት እና ሰላሳ የማላውቃቸው ሴቶች ከእኔ ጋር ቡና ለመጠጣት ጥረት አድርገዋል፣ ትላለች የራሴን ጎሳ አገኘው ስል አሰብኩ። ሎቪና በዩናይትድ ኪንግደም ትልቁ የስደተኞች ቡድን አካል ናት። እንደ ኢሮፕያን አቆጣጠር በ2021 እስከ 22 በዩኬ የህዝብ ቆጠራ መሠረት በዩናይትድ ኪንግደም ውስጥ ከሚገኙ የውጭ ተወላጆች መካከል 32 በመቶ የሚገመተው ከአምስት አገራት ማለትም ከፖላንድ፣ ፓኪስታን፣ ሮማንያ፣ አየርላንድ እና ህንድ እየመጡ ናቸው። በዩናይትድ ኪንግደም ከሚገኙ ስደተኞች መካከል ከፍተኛውን ቁጥር የሚይዙት ህንዳውያን ሲሆኑ በሀገሪቱ የሚገኙት 965,000 ህንዳውያን 9 በመቶ የውጭ አገር ተወላጆችን ይወክላሉ። ያንን የመጀመሪያ የቡና መሰባሰብ ተከትሎ ሎቪና የህንድ ሴቶች በለንደንና ዩኬ ወይም አይ ደብሊው ኤል ዩኬ የሚል የፌስቡክ ቡድን እንደ አውሮፓውያን አቆጣጠር በመጋቢት 2022 ጀምራለች። ብዙም ሳይቆይ መሰረታቸውን በተለያዩ ቦታዎች ያደረጉ በርካታ የዋትስአፕ ቡድኖችን ጀምራለች። ከሶስት ዓመታት በኋላ በፌስቡክ ቡድን ከ38,000 በላይ አባላት ሲሆኑ 15,000 ሴቶች ደግሞ የዋትስአፕ ቡድን አባላት ናቸው። ሎቪና እና የቡድኑ ሌሎች ሶስት አስተዳዳሪዎች ራብሊን ሩፕራ፣ ዲሻራዋት እና ኒሺጊል በአዲስ አገር ውስጥ ስደተኞች ሴቶች ያጋጠሟቸውን በርካታ ፈተናዎች ተገንዝበው ችግሩን ለመቅረፍ ጥረት ማድረጋቸውን ተናግረዋል። የህንድ ሴቶች በለንደንና ዩኬን የመሰረቱት በተለያዩ የማኅበራዊና የንግድ ትስስር ዝግጅቶች በኤግዚቢሽኑ እና በዩናይትድ ኪንግደም በተወለዱ ህንዳውያን ሴቶች መካከል ያለውን ልዩነት ለማስተካከል ነው ይላሉ። አዲስ ነገር ለመጀመር በራስ መተማመን፣ ማህበረሰቡ የእግር ጉዞዎችን፣ ብራንች፣ ቦሊዊድ ጭብጥ ያላቸውን ፓርቲዎች የእናቶች ስብስቦችንና የሥራ ትስስር ዝግጅቶችን ጨምሮ በየወሩ ብዙ ስብሰባዎችን ያደራጃል። ተነሳሽነቱ ጓደኝነታቸውን ከማሳደጉ ባለፈ ሙያዊ እድገታቸውን በማሳለጥ ሥራ ፈጣሪዎች እንዲገናኙ አስችሏል ይላሉ የቡድኑ አባላት። አኑ ቻንድራ ሴካር ከ20 ዓመታት በላይ በኮርፖሬት አካባቢ ከሰራች በኋላ ማኅበረሰቡ በ2025 የግል የሙያ ስልጠና ስራውን እንድትጀምር በራስ መተማመን እንደሰጣት ትናገራለች። ሴቶቹ በእርግጠኝነት የራሴን ሥራ እንድጀምር በራስ መተማመንን ሰጥተውኛል ትላለች። ሕብረተሰቡ ከሙያና ማኅበራዊ እድገት ባለፈ ለከባድ የግል ተግዳሮቶች ሴቶች ትርጉም ያለው ድጋፍ አድርጓል። በአንድ አጋጣሚ አንዲት ሴት ስሟ ሳይገለጽ በፌስቡክ ቡድን ውስጥ ባለቤቷ ከቤት እንዳባረራት ገለጸች። ኒሺ መልእክቱን አይታ በፍጥነት ከሴትዮዋ ጋር ተገናኘች፣ ድጋፍና የምትቆይበት አስተማማኝ ቦታ አዘጋጅታለች። ኒሺ ቡድኑ የመጀመሪያዋ ማረፊያዋ ነበረ። ስደተኛ ሴት እንደመሆኗ መጠን ወደ ብሔራዊ የበጎ አድራጎት ድርጅት ለመቅረብ እውቀት አልነበራትም፣ ግን ስለ ቡድናችን ታውቃለች ትላለች። በ2022 ከ6 ወር ሴት ልጇ ጋራ ወደ ዩናይትድ ኪንግደም የተዘዋወረችው ሌላዋ ከማህበረሰቡ ቡድን እውቀት በቀጥታ የምትጠቀመው ፕሪያ መሃጃን ትባላለች። በዩናይትድ ኪንግደም ሱፐርማርኬት ሱፐር ማርኬት ውስጥ ሳለች ባልተጠበቀ ሁኔታ ራሷን ተውጣ አገኘች። ፕሪያ በዚያ ሱፐር ማርኬት ውስጥ በጣም ብዙ አይነት ወተት አይቻለሁ። አረንጓዴ ነበር፣ ሰማያዊ ነበር ትላለች። እኔ ከመጣሁበት እንድ የላምና የጎሽ ወተት ነው ያለን። ምንም ልዩነት የለውም። ከፍተኛ ስብ ያለው ዝቅተኛ ስብ ያለው የሚል በጣም ግራ ተጋባው። እናም ቡድኑን ጠየቀች እና ምክር ሰጡ። ፕሪያ ጥያቄዎቿን ወደ ጎግል መላክ ትችል ነበር፣ ነገር ግን ሌሎች የህንድ ሴቶችን ቡድን ለመጠየቅ እየበለጠ እንደተመቻት ትናገራለች። ቡድኑ በህይወቴ የሰዎችን ሚና ተወጥቷል ትላለች ፕሪያ እናትን በአንድ ሰው ውስጥ አገኘው፣ በአንድ ሰው ውስጥ አያት፣ በአንድ ሰው ውስጥ ጓደኛ አገኘው። ቡድኑ ለምን ወንዶችን አያካትትም የሚል ጨምሮ አንዳንድ ትችቶች ይቀርቡበታል። ሎቪና ይህን ኃላፊነት ወስዳ በለንደን እና በዩኬ ውስጥ የህንድ ፕሮፌሽናል የተባለ ሁለተኛ ደረጃ የፌስቡክ ቡድን ፈጠረች። ይህም ሁሉንም ፆታ ያካተተ ነው። ቡድኑ ከ53,000 በላይ አባላት አሉት። በተለይ ለህንድ ሴቶች ቡድን ፈጠርኩ እንጂ ሁሉም ሴቶች አይደሉም። ምክንያቱም የተለየ እውቀት ያለኝ በህንድ ማህበረሰብ ውስጥ እንደ ዲዋሉ ስላሉት የባህል በዓላት ነው ትላለች ሎቪና። ከህንድ ሴቶች ጋር ይበልጥ ይዛመዳል። ከኔ ጋር ተመሳሳይ የባህል ዳራ ላላቸው ሴቶች ማህበረሰብ እንዴት እንደሚመራ አውቃለሁ። የሎቪና ቡድን ብቸኝነት በአካልና በአእምሮ ጤና ላይ የሚያደርሰውን ከፍተኛ ጉዳት ለመቅረፍ የመፍትሄ አካል ሊሆን ይችላል። ይህ ጉዳይ የኮቪድ-19 ወረርሽኝን ኢኮኖሚያዊና ማኅበራዊ እንቅስቃሴን ካቆመ በኋላ በዓለም ዙሪያ ብዙ ሰዎች እየጎዳ ያለ ይመስላል። በዓለም ዙሪያ ከአምስት ሰዎች አንዱ ማኅበራዊ መገለል ሊያጋጥመው እንደሚችል ተነግሯል። የዓለም ጤና ድርጅት ለ2026 ግኝቶችን ለማሰባሰብ በማህበራዊ ግንኙነቶች ላይ ልዩ ኮሚሽን ያቋቋመ ሲሆን የአሜሪካ የማህበረሰብ ጤና አገልግሎት ኃላፊ፣ ብቸኝነትን እንደ ማህበረሰብ ጤና ቅድሚያ እንዲሰጠው በይፋ አሳስቧል። ሎቪና እኛ በዩናይትድ ኪንግደም ውስጥ ላሉ ሕንዳውያን ሴቶች እንደ የሩቅ ቅርብ፣ ከቤት እርቀን ቤት ነን ትላለች። ይህ ለእኛ ትልቁ የድጋፍ ስርዓት ነው ብዬ አስባለሁ። ውድ የድንቃ ድንቅ ተከታታዮቻችን እንግዲህ ለዛሬ ያዘጋጀንላችሁ ይህን ይመስላል። ምንጭ ቢቢሲ አማሪ። ስለተከታተላችሁ እናመሰግናለን። በሚቀጥለው ሳምንት ደግሞ በሌላ ወሬ እስከምንገናኝ በያላችሁበት ሰላም ሁኑ። መልካም ጊዜ